ሰላም፣ ጤና ይስጥልኝ ውድ አድማጭ ተመልካቾቻችን። ከኦሮሚያ 11 ሰሞነኛ አማርኛ መረጃዎችን አስተናድተን ይዘን ቀርበናል። መረጃዎቹን እያደረስኩኝ ያንቱ አብዲ አብራችሁ ቆያለሁ። በኪረሙ ወረዳ የፋኖ ታጣቂዎች በፈጸሙት ጥቃት አራት ንጹሃን መገደላቸው ተሰምቷል። በምስራቅ ወለጋ ዞን ኪረሙ ወረዳ ከጥቅምት 24 2018 ጀምሮ በነዋሪዎች ላይ በተፈጸመ ጥቃት አራት ንጹሃን ሲሞቱ በርካቶች መቁሰላቸውን የኦሮሚያ 11 ምንጮች አረጋግጠዋል። ዝርዝሩ እንደሚከተለው ይቀርባል። በምስራቅ ወለጋ ዞን ኪረሙ ወረዳ በደረሰ የታጣቂዎች ጥቃት አራት ሰላማዊ ሰዎች ሲገደሉ ሌሎች አራት ሰዎች መቁሰላቸውን ነዋሪዎች ተናገሩ። ነዋሪዎቹ እንደተናገሩ ከጥቃቱ በተጨማሪ ታጣቂዎቹ በርካታ የቁም እንስሳትን መዝረፋቸውን አመላክቷል። ስለ ሁኔታው ለኦሮሚያ ኤለቨን አስተያየታቸውን የሰጡ ነዋሪዎች የመንግስት የጸጥታ ኃይሎች ከታጣቂዎቹ ተደጋጋሚ ጥቃት ሊከላከሉን አልቻሉም ሲሉ ወቅሰዋል። በምስራቅ ወለጋ ዞን ኪራሙ ወረዳ ለአመታት የዘለቀው የጸጥታ ስጋት ዛሬም መቋጫ እንዳላገኘ ነው የወረዳው ነዋሪዎች የገለጹት። በዚሁ መሰረት ጥቅምት 4 2018 የፋኖ ታጣቂዎች በፈጸሙት ጥቃት አራት ሰዎች ሲገደሉም አራት ሰዎች መቁሰላቸውን አመላክተው የሟቾች ቁጥር ሊጨምር እንደሚችል ስጋታቸውን ገልጸዋል። ታጣቂዎቹ ስምንት አርሶ አደሮችን በጥይት መጥተው አራቱ ወዲያውኑ መሞታቸውን የገለጹት ነዋሪዎቹም በትንሹ ከህዝብ ላይ ወደ 25 የጦር መሳሪያ ወስደው መሰወራቸውን አመላክተዋል። ስማቸው እንዳይጠቀስ የጠየቁ የአካባቢው ነዋሪ እንደገለጹ ህብረተሰቡ በራሱ ታጣቂዎቹን እንዳይከላከሉ የመንግስት የጸጥታ ኃይሎች የቀበሌውን ነዋሪዎች ትጥቅ አስፈትተው ወስደዋል ሲሉ ይወቅሳሉ። በተለያዩ ታጣቂ ቡድን አደረጃጀቶች ለጥቃትና ዘረፋ ተጋላጭ ናት በተባለችው በዚህ ቀበሌ ባለፉት አምስት ዓመታት በተደጋጋሚ በደረሰ ጥቃት በርካታ ሰዎች መገደላቸውን ለኦሮሚያ ኤለቨን የተናገሩት እኚሁ አስተያየት ሰጪ የመንግስት የጸጥታ ኃይሎች ሊከላከሉላቸው አለመቻላቸውን ወቅሰዋል። ነዋሪዎች ጽንፈኛ የፋኖ ታጣቂ ቡድን ሲ ሲሉ የገለጿቸው እነዚህ ታጣቂዎች በምስራቅ ወለጋ ዞን በተለያዩ ወረዳዎች ከሚያደርሷቸው ጥቃቶች በተጨማሪ የአርሶ አደሮችን ከብቶች ዘርፈው መውሰዳቸውን አመላክተዋል። በተጨማሪም አልፎ በከተማው ጭምር ሳይቀር ሰዎችን አግተው በመውሰድ ቤዛ ይጠይቁበታል። ይህ ከህዝቡ አቅም በላይ እየሆነ መጥቷል በማለት ገልጸዋል። ባለፉት ስድስት ዓመታት ኪራሙ ወረዳ ውስጥ በደረሱ ጥቃቶች በርካታ ሰዎች ሲገደሉ፣ በሺዎች የሚቆጠሩ ከቤት ንብረታቸው መፈናቀላቸውን ኦሮሚያ ኢለቨን በተለያዩ ጊዜ ሲዘግብ መቆየቱ ይታወሳል። በአርሲ ዞን መርቲ ወረዳ የሚኖሩ አምስት ንጹሃን መገደላቸው ተሰምቷል። በአርሲ ዞን መርቲ ወረዳ የሚኖሩ አምስት ንጹሃን ተገለው ሶስቱ ታግተው መወሰዳቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስታወቀች። ግድያውና እገታው እየተፈጸመው ጥቅምት 24 ቀን 2018 ከቀኑ 6 ሰዓት በአርሲ ዞን መርቲ ወረዳ ጋዶ ቀበሌ ነው ተብሏል። አምስቱ ሰዎች የእርሻ ስራቸውን አጠናቀው ምሳቸውን እየበሉ ባሉበት በታጣቂዎች በተፈጸመባቸው ተኩስ መገደላቸው ተመላክቷል። የታገቱት ሶስት ምዕመናን እስካሁን የደረሱበት

በትግራይ ጦርነት ሳቢያ በተፈጥሮ ሀብት ላይ ከ46 ቢሊዮን ዶላር በላይ ውድመት መድረሱ ተነገረ። የትግራይ ዘር ማጥፋት አጣሪ ኮሚሽን በ2013 ጥቅምት ወር በተቀሰቀሰው ጦርነት ሳቢያ በትግራይ ክልል በተፈጥሮ ሀብትና በአካባቢ ላይ የደረሰውን ከፍተኛ ውድመት በተመለከተ አጠቃላይ ሪፖርት ይፋ አድርጓል። ሪፖርቱ አጠቃላይ የደረሰው ውድመትና ኪሳራ ከ46 ቢሊዮን የአሜሪካ ዶላር በላይ እንደሚገመትና ከዚህ ውስጥ የደኑ ዘርፍ ከፍተኛ ጉዳት የደረሰበት መሆኑ ተለይቷል ብሏል። ግኝቶቹ እንደሚያ ያሳዩት በወታደራዊ ዘመቻ በከባድ መሳሪያዎች ድብደባ፣ በዝርፊያና በግጭቱ ወቅትና ከዚያ በኋላ የአካባቢው አስተዳደር ስርዓቶች በመፍረሳቸው ምክንያት ሰፊ የደን ጭፍጨፋ፣ ከባድ የአፈር መሸርሸር እና የስነ ምህዳር ጉዳት ደርሷል ተብሏል። የአፋር ክልላዊ መንግስት አስተዳደር የህወሓት ቡድን የክልሉን ድንበር ተሻግሮ ጥቃት መፈጸሙን አስታወቀም። የክልሉ ኮሚኒኬሽን ቢሮ በማህበራዊ መገናኛ ገጹ ባወጣው መግለጫ የህወሓት ታጣቂዎች የክልሉን ድንበር ተሻግረው በመግባት ስድስት ያህል ቀበሌዎችን በቁጥጥራቸው ስር ማድረጋቸውን ገልጿል። ይህን ተከትሎ የትግራይ ክልል ጊዜያዊ አስተዳደር የአፋር ክልል መንግስት ትናንት ምሽት ያወጣው መግለጫ መሰረተ ቢስ ነው ሲል ውድቅ አድርጓል። ጊዜያዊ አስተዳደሩ የአፋር ክልል መግለጫን የትግራይና የአፋር ወንድማማች ህዝቦች ታሪካዊና ሰላማዊ ጉርብትና ለመጉዳት ያለመ ክፋት ነው ሲል ገልጾታል። በትግራይና በአፋራ በአፋር አዋሳኝ አካባቢዎች ከሰሞኑ ውጥረት አይሎ መቆየቱን ከአካባቢው የሚወጡ መረጃዎች አመላክታሉ። የመንግስት የጤና ተቋም የሆነው አለርት ሆስፒታል በካይ ኬሚካል ወደ ወንዝ በመልቀቁ አንድ ሚሊዮን ብር መቀጣቱ ተገለጸ። መንግስታዊ የጤና ተቋም አለርት ሆስፒታል በኮልፌ ቀራኒዮ ክፍለ ከተማ በወንዝ እና በወንዝ ዳርቻ በካይ ቆሻሻ በመልቀቁ አንድ ሚሊዮን ብር መቀጣቱን የፊንፊኔ የከተማ አስተዳደር ደንብ ማስተባበሪያ ባለስልጣን አስታወቀ። በክለቱ በከተማ የአካባቢ ጥበቃ ባለስልጣን ባለሙያዎች በላቦራቶሪ የተረጋገጠ በመሆኑ ሆስፒታሉ አንድ ሚሊዮን ብር መቀጣቱ ተገልጿል። በተጨማሪም በክፍለ ከተማ ወረዳ አራት በወንዝ ዳርቻ ቻበክለት የፈጸሙ ስድስት የተሽከርካሪ እጥበት አገልግሎት የሚሰጡ ተቋማት እያንዳንዳቸው አንድ መቶ ሺህ ብር በድምሩ ስድስት መቶ ሺህ ብር መቀጣታቸው ተመላክቷል። መነሻውን ከሱዳን ያደረገ የጦር መሳሪያ እና ተተኳሽ በአማራ ክልል በቁጥጥር ስር መዋሉን ፖሊስ አስታወቀም። መነሻውን ከሱዳን ያደረገ የጦር መሳሪያ እና ተተኳሽ በአማራ ክልል ምዕራብ ጎንደር ዞን ቋራ ወረዳ በቁጥጥር ስር መዋሉን የዞኑ ፖሊስ መምሪያ አስታወቀም። የጦር መሳሪያው ለሕገ ወጥ ቡድኑ ሊደርስ የነበረ ነው ተብሏል። የምዕራብ ጎንደር ዞን ፖሊስ መምሪያ አዛዥ ለሕገ ወጥ ቡድኑ ሊደርስ የነበረ አንድ ክላሽ ጠመንጃ አስር የክላሽ ካዝና 566 የድሽቃ ጥይት 8260 የብሬክስ ጥይት እና 4779 የክላሽ ጥይት በቁጥጥር ስር መዋሉን አስታውቀዋል። ህብረተሰቡ መሰል ህገ ወጥ ድርጊቶችን ሲመለከት ለጸጥታ ኃይሉ መረጃ ሊሰጥ ይገባል ሲሉ የምዕራብ ጎንደር ዞን ፖሊስ መምሪያ አዛዡ መልዕክት አስተላልፈዋል በመጨረሻም የሱዳን ፈጥኖ ደራሽ ኃይል የሰብዓዊ ተኩስ አቁም ስምምነቱን መቀበሉን አስታወቀም። ከሁለት ዓመታት በላይ ከሱዳን ጦር ጋር ሲፋለም የቆየው የሱዳን የፈጥኖ ደራሽ ኃይል በአሜሪካ የሚመራው አስቸኳይ ቡድን ያቀረበውን የሰብዓዊ ተኩስ አቁም ስምምነት መቀበሉን አስታውቋል። ዝርዝሩ እንደሚከተለው ይቀርባል። የሱዳን ፈጥኖ ደራሽ ኃይል በአሜሪካ የሚመራው አሸማጋይ ቡድን ያቀረበውን የሰብዓዊ ተኩስ አቁም ስምምነት መቀበሉን አስታወቀም። ከሁለት ዓመታት በላይ ከሱዳን ጦር ጋር ሲፋለም የቆየው የሱዳኑ ፈጥኖ ደራሽ ኃይል በአሜሪካ በሚመራው አሸማጋይ ቡድን የቀረበውን የሰብዓዊ ተኩስ አቁም ስምምነት መቀበሉን ትላንት ጥቅምት 27 2018 ባወጣው መግለጫ አስታወቀም። ቡድኑ ስምምነቱን መቀበሉን ያስታወቀው ከ18 ወራት በላይ በከበባ ስር የቆየውንና በሱዳን ምዕራባዊ ዳርፉር ግዛት የመጨረሻ የሱዳን ጦር ጠንካ ራ ይዞታ የነበረውን አልፋሸር ከተማን ከተቆጣጠረ ከሳምንት በኋላ ነው። ኤርኤስኤፍ በመግለጫው ስምምነቱን ተግባራዊ ለማድረግ እንዲሁም ጦርነትን ለማስቆም እና በሱዳን ያለውን የፖለቲካ ሂደት የሚመሩ መሰረታዊ መርሆችን በመከተል ውይይት ለመጀመር እንደሚፈልግ ገልጿል። ውይይቱም የግጭቱን መንስኤዎች የሚፈታና የሱዳን ሕዝብ መከራን የሚያስቆም ይሆናል ሲል አክሏል። አንድ የሱዳን ጦር ባለስልጣን በበኩላቸው ደግሞ ኃይላቸው የሰላም ሀሳብን እንደሚቀበል ገልጸዋል። ሆኖም ይህ የሚሆነው የሱዳን ፈጥኖ ደራሽ ኃይሉ ሰላማዊ ሰዎች ከሚገኙባቸው አካባቢዎች ሙሉ በሙሉ ሲወጣና ከዚህ ቀደም በቀረቡ የሰላም ሐሳቦች መሰረት ትጥቅ ሲያስረክብ ብቻ መሆኑን መግለጻቸውን አሶሽትድ ፕሬስ ዘግቧል። አሸማጋይ ቡድኑ አራት ሀገራትን ያካተተ ሲሆን እነዚህም አሜሪካ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ እና ግብጽ መሆናቸውን ዘገባው አመላክቷል። ቀደም ሲል የፈጥኖ ደራሽ ኃይሉ በሱዳን ምዕራባዊ ዳርፉር ግዛት ውስጥ የምትገኘውን አልፋሸር ከተማን ከተቆጣጠሩ በኋላ ፈጸሙት በተባለው የጅምላ ግድያም ከ2000 በላይ ሰላማ ሰዎች መገደላቸውን መዘገቡ አይዘነጋም። እንግዲህ ተመልካቾቻችን ለዛሬ ያዝናቸው ሰሞነኛ መረጃዎቻችን እኚህ ነበሩ። መረጃዎቹን በማድረስ ኒያዩ አንቶ አብዲ ነበርኩ። በካሜራና ኤዲቲንግ ይፋ አሚን አብሬ ነበር። ቀሪዎቹ የኦሮሚያ ያለበን ዝግጅቶች ይቀጥላሉ። እኛ በዚሁ ተሰነባበትን። ሰላም